ሀይ፣ ሰላም እንደት ናችሁ? ዛሬ ሰላም ብያለሁ። ዛሬ አንዳንድ የአለባበስ ምናምን ነገር ቪዲዮ ላሳያችሁን የመጣሁት አለባበሴ፣ ፀብሬን ምናምን እባካችሁ አደራ እርሱት። ያ ዞሮ ዞሮ የአለባበስ ነገር ላሳይ ስለሆነ አንደኛ እንደዚሁ ያም፣ ከዛ ተዘጋጅቼ መልሼ መጥቼ አሳያችኋለሁ ብዬ ነው። ከቻልኩኝ እንዳንድ ከቲክቶክ አይቼ የገዛኋቸው ሪፕቶች ናቸው። ከቻልኩኝ የሁላቸውንም ዋጋ ለማስቀመጥ ለመናገር ሞክራለሁ፣ ወይ ካልሆነም እንግዲህ ያው ቅርታ አድርጉልኝ እና ደግሞ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ፕሊዝ ፕሊዝ ፕሊዝ ፕሊዝ ፕሊዝ ሰፖርት አድርጉኝ። በዚህ ቦታ ቀየርኩኝ፣ በቃ እንትን ልብሱን ለብሽ መጣሽ። ቦታ ቀይሮ የመጥቻለሁ ምንም ማድረግ አልችልም። እና ምን ለብሳ ልብስ መጀመሪያ የገዛት ልብስ ይሄ ነው። ይሄ ቀሚስ ነው። እና ሌላ የገዛሁት ጫማ ደግሞ ይሄ ነው። ሶ መጣሽ ለብሽ ልብሱን ስለብሳው ይሄን ይመስላል። ትንሽ ጋር አርቀው ካሜራውን ነገር ግን ሙሉ ሙሉ በቃ ቤቱን እስከ ጥግ በ ይሁን እስከ መጨረሻው ስላያችሁልኝ እጅግ ነው ማመሰግነው። የኔ ቆንጆች እና ደግሞ ሰብስክራይብ አድርጉ፣ ፌስ ሰፖርት አድርጉኝ፣ ላይክ አድርጉ ምናምን። አሁን በቃ ከቤትም ልወጣ ስለሆነ እስካሁን የቀረስኩ ቪዲዮ ቻው።